እንዴት አመሻችሁ፣ ውድ ተመልካቾቻችን ለኢቲቪ 57 ያዘጋጀናቸውን ስፖርት ዜናዎች ምረት ተስፋ ያደርሳችኋለሁ። ሲንቄ ባንክ የስፖርት ዜናችን አጋር ነው፣ እናመሰግናለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀጣዩ ወርቃማ ትውልድ ሊሆን ይችላል ሲሉ የቡድኑ አሰልጣኝ ቤንጃሚን ዚመር ተናገሩ። በኢትዮጵያ አዘጋጅነት እየተካሄደ በሚገኘው ውድድር ብሔራዊ ቡድኑ ደቡብ ሱዳንን በማሸነፍ የምድቡ መሪ ሆኗል። አዲስ የሸዋስ ዳዊት ካሳው ሀትሪክ በሰራበት ጨዋታ ኢትዮጵያ ደቡብ ሱዳንን በሰፊ ግባ አሸንፋለች። በኢትዮጵያ አዘጋጅነት እየተካሄደ የሚገኘው ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ ውድድር የምድብ ሁለተኛ ጨዋታዎች ዛሬ ተደርገዋል። በአዲስ አበባ አበበ ቢቂላ ስታዲየም ከደቡብ ሱዳን ጋር የተጫወተችው ኢትዮጵያ አራት ለአንድ ረታለች። ቀን ሰባት ሰዓት በተጀመረው ጨዋታ ዳዊት ካሳው በጨዋታና በፍጹም ቅጣት ምት ሶስት ግቦችን በማስቆጠር ሀትሪክ ሰርቷል። ተቀይሮ የገባው እኔው ስለሺ ቀሪዋን ኳስ በስሙ አስመዝግቧል። በመጀመሪያው ጨዋታ አንድ ግብ ያስቆጠረው ዳዊት ካሰው በውድድሩ አራት ግቦችን አስቆጥሯል። በጨዋታው በርካታ ሙከራዎችን ያደረጉት ቀበሮዎቹ ውጤታማ የሆነ እንቅስቃሴም አሳይተዋል። ደቡብ ሱዳንን ከባዶ መሸነፍ ያዳነችን ኳስ ፓኖምጁ በፍጹም ቅጣት ምት አስቆጥሯል። ሁለት ጨዋታዎችን ያሸነፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በስድስት ነጥብ ምድቡን በበላይነት ይመራል። ተሸናፊዋ ደቡብ ሱዳን በአንድ ነጥብ የምድቡ ግርጌ ላይ ትገኛለች። ጨዋታውን ተቆጣጥረን መጫወታችን አሸንፈን እንድንወጣ አግዞናል ሲሉ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር ተናግረዋል። um, to play in uh, such a short turnaround, um, and I started the same team. በመጀመሪያው ጨዋታ ያሸነፈውን ስብስብ ይዘን ነበር የገባ ነው። ጨዋታውን በጥሩ ሁኔታ ተደራጅተን ጀምረናል። በተገቢው መንገድ ጨዋታውን ተቆጣጥረንም ተጫውተናል። ተጋጣሚያችን ጫና ፈጥሮ የሚጫወት ስብስብ ነበረው። ነገር ግን ከባለፈው ጨዋታ በሁለተኛው አጋማሽ ላይ የነበረን መዘናጋቶች ቀርፈን አሸንፈናል። ለዚህም በውጤቱ ኮርቻ አለሁ። ቀጣይ ጨዋታዎችን በውጤታማነት ለመቀጠል እንሰራለን ሲሉ አክለዋል። ስራችን ገና አላለቀም። ከጨዋታው በኋላ በቂ ማገገሚያ ልምምዶች እናደርጋለን። ለቀጣዩ ጨዋታ በደንብ እናስብበታለን። በጨዋታው ሃትሪክ ስለሰራው ዳዊት ካሶው ሀሳብ የሰጡት አሜሪካዊ አሰልጣኝ uh, ዳዊት የሚገርም ብቃት አለው። ፍጥነቱ፣ ቴክኒኩና ኳስ መቆጣጠር ችሎታው ጥሩ ነው። የመጫወትና የማሸነፍ ፍላጎት ያለው ልጅ ነው። በየጊዜው አቅሙን እያሳደገ መሄድ ይገባዋል። ምናልባትም በቀጣዩ የኢትዮጵያ ወርቃማ ትውልድ መካከል አንዱ ሊሆን እንደሚችል አልጠራጠር። የደቡብ ሱዳን ምክትል አሰልጣኝ ሞሰስ ዛካሪያ ደካማውን የመከላከል ታክቲክ ለሽንፈታቸው ምክንያት አድርገዋል። ተከላካዮቻችን ላይ የነበረው ክፍተትና አጥቂዎቻችን ያገኙትን እድል አለመጠቀማቸው ዋጋ አስከፍሎናል። ወጣቱ የኢትዮጵያ ብሔራዊ ቡድን የምድቡን ሦስተኛ ጨዋታ የፊታችን አረብ ከሶማሊያ ጋር ያደርጋል። በሌሎች የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የምድብ ጨዋታዎች ኡጋንዳ በሰፊ የግብ ልዩነት አሸንፋለች። በምድብ አንድ የሚገኙትን ሶማሊያና ኬንያን ያገናኘው የአበበ ቢቂላ ስታዲየም ጨዋታ አንድ ለአንድ ተጠናቋል። ድሬዳዋ ስታዲየም ላይ የተደረገው የምድብ ሁለት የሱዳንና ዩጋንዳ ጨዋታ በዩጋንዳ ዘጠኝ ለባዶ አሸናፊነት ተጠናቋል። በዚሁ በድሬዳዋ ስታዲየም የሚደረገው የታንዛኒያና የጅቡቲ የምድብ ሁለት ጨዋታ ምሽት ሁለት ሰዓት ሲል ይጀምራል። በፊፋ ከ17 ዓመት በታች ዓለም ዋንጫ ቡርኪናፋሶ እሩብ ፍጻሜውን ተቀላቀለች። የጥሎ ማለፍ ጨዋታዎች ዛሬ እየተከናወኑ ሲሆን ሁለቱን የአፍሪካ ሀገራት ያገናኘው የኡጋንዳና ቡርኪናፋሶ ጨዋታ በመደበኛ ሰዓት አንድ ላንድ ሲለያዩ በመለያ ምት አምስት ለሶስት ያሸነፈችው ቡርኪና ፋሶ እሩብ ፍጻሜውን ተቀላቅላለች። ምድቧን በበላይነት አጠናቃ ጥሎማለፉን የተቀላቀለችው ጣልያን ኡዝቤኪስታንን ሶስት ለሁለት አሸንፋ ወደ ቀጣዩ ዞር አልፋለች። ሜክሲኮን አምስት ለባዶ ያሸነፈችው ፖርቹጋልና ፈረንሳይን በመለያ ምት ያሸነፈችው ብራዚል ሩብ ፍጻሜውን ተቀላቅለዋል። ስዊዘርላንድ ከአየርላንድ፣ ሰሜን ኮሪያ ከጃፓን፣ ሞሮኮ ከማሊና ኦስትሪያ ከእንግሊዝ አሁን ላይ እየተከናወኑ የሚገኙ ጨዋታዎች ናቸው። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ምዕራፍ ዛሬ ተጠባቂ ጨዋታዎች ይደረጋሉ። በምድብ ሶስት እስኮትላንድ ከዴንማርክ በቀጥታ የዓለም ዋንጫ ተሳትፏቸውን ለማረጋገጥ የሚያደርጉት ጨዋታ ይጠበቃል። ዴንማርክ ምድቡን በ13 ነጥብ እየመራች ሲሆን እስኮትላንድ በ11 ነጥብ ትከተላለች። የኦስትሪያና የቦስኒያ የምድብ ስምንት ጨዋታና በምድብ ሁለት ላይ የምትገኘው ስዊዘርላንድ ከኮሶቮ የሚያደርጓቸው ጨዋታዎች ይጠበቃሉ። ቤልጂየም ምንም ነጥብ ከሌላት ሌቸንስታይን ጋር ስትጫወት በዚሁ ምድብ ሰሜን መቄዶኒያ ዌልስ ትገናኛለች። በምድብ አምስት በሶስት ነጥብ ልዩነት አንደኛና ሁለተኛ ላይ የሚገኙት ስፔንና ቱርክ በተመሳሳይ ዛሬ ይጫወታሉ። ስፔን ጨዋታውን ካሸነፈች ወይም አንድ ነጥብ ካገኘች በቀጥታ ማለፏን ታረጋግጣለች። ሁሉም ጨዋታዎች ምሽት አራት ሰዓት ከአርባ አምስት ሲል የሚጀምሩ ይሆናል። በመጨረሻም በዝርዝር ወደምንመለከተው ጉዳይ እናልፋለን። የዓለም አትሌቲክስ ለ2025 ዓለም አቀፍ ስፖርታዊ ጨዋነት ሽልማት የታጩ ሶስት የመጨረሻ አትሌቶችን አሳውቋል። ሕሊና ዳነ ተጨማሪ አላት። ዓለም አቀፉ የስፖርታዊ ጨዋነት ኮሚቴ ከዓለም አትሌቲክስ ጋር በመተባበር በ2025 በስፖርታዊ ጨዋነት ዘርፍ አንድን አትሌት ወይም በአትሌቲክሱ የተፈጠረ ክስተትን እውቅና ለመስጠት የተዘጋጀ ሲሆን በዓለም ዙሪያ ያሉ የስፖርቱ ቤተሰቦች አሸናፊውን እንዲመርጡም እድል ሰጧል ኮሚቴው የተቋቋመው ከ60 ዓመታት በፊት ሲሆን ዋና ዓላማውም በስፖርት ውስጥ የፍትሐዊ ጨዋታ መርሆችን ማስተዋወቅ ነው። እነሱም ፍትሐዊ ውድድር፣ አክብሮት፣ ጓደኝነት፣ የቡድን መንፈስ፣ እኩልነትና ከአበረታች ንጥረ ነገር የጸዳ ስፖርት ናቸው። በዘንድሮ የስፖርታዊ ጨዋነት ሚካኤል ልማትም ኤማኑኤል ካራሊስ ጆሽ ኬር እና ቲም ቫንደቤልዴ ለምርጥነት የታጩ አትሌቶች ናቸው። ግሪካዊ የምርኩዝ ዘላ ኤማኑኤል ካራሊስ በቶኪዮ 2025 የዓለም አትሌቲክስ ሻምፒዮና ላይ በውድድር ወቅት ባሳየው አክብሮትና ጓደኝነት ነው በእጩነት የቀረበው። እሱ አሸናፊ ባልሆነባቸው ውድድሮች እንኳን የሌሎች አሸናፊዎችን ደስታ በመጋራት ውጤት ያጡ አትሌቶችንም በመደገፍና በማበረታታት እንዲሁም የውድድሩን ዳኞች በማመስገን ባሳየው ስፖርታዊ ጨዋነት ተመራጭ ሆኗል። ካራሊስ በዓመቱ መጀመሪያ ላይ በአውሮፓ የቤት ውስጥ ሻምፒዮና ከኔ ከኔዘርላንዳዊ ሜኖ ቬሎን ጋር የወርቅ ሜዳሊያ ለመጋራት በመስማማትም እውነተኛ ስፖርታዊ ጨዋነትን አሳይቷል። የስኮትላንድ መካከለኛ እርቀት ሯጭ የሆነው ጆሽ ኬር ሌላኛው ውጩ ነው። በቶኪዮ ዓለም አትሌቲክስ ሻምፒዮና የ1500 ሜትር የፍጻሜ ውድድር ላይ እያለ ጉዳት ቢደርስበትም ለመጨረስ የነበረው ቁርጠኝነት እንዲሁም ከሩጫው በኋላ ከነ ህመሙ ጊዜ በመውሰድ ከደጋፊዎች ጋር የፎቶ መነሳትና የፊርማ ጊዜ መስጠቱ የተለየ ታሪክ በመሆን ለእጩነት አብቅቶታል። ሶስተኛ ውጩ ደግሞ ቲም ቫንዴቬልዴ ነው። ቤልጂማዊ አትሌት በቶኪዮ የዓለም አትሌቲክ አትሌቲክስ ሻምፒዮና በ3000 ሜትር መሰናክል ውድድር ላይ የተጎዳውን ኮሎምቢያዊ አትሌት ካርሎስ ሳን ማርቲንን በመደገፍ የመጨረሻውን መስመር እንዲያጠናቅቅ ረድቶታል። ለአትሌቱ ይህ ድርጊት የራሱን ውጤት ሊያሳጣው እንደሚችል ሙሉ በሙሉ ቢያውቅም ተፎካካሪውን ለማገዝ ግን ወደ ኋላ አላለም ነበር። ክስተቱ እውነተኛ ስፖርታዊ ጨዋነትና የሰብአዊነት ማሳያ በመሆን በእጩነት ቀርቧል። ዓለም አቀፉ የስፖርታዊ ጨዋነት ኮሚቴ ከዓለም አትሌቲክስ ጋር መስራት የጀመረው በ203 በፓሪስ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ሲሆን ከዚያ ጊዜ ጀምሮ 12 ሽልማቶች ተሰጠ ተገልጸዋል። እጩዎቹን ለመገምገም ዳኞች የተመደቡ ሲሆን ደጋፊዎች ደግሞ በዓለም አትሌቲክስ የማህበራዊ ሚዲያ ገጾች በኩል ድምጻቸውን መስጠት ይችላሉ ተብሏል። የ2005 የስፖርታዊ ጨዋነት አሸናፊው ኅዳር 29 ላይ ይፋ ይሆናል። ተመልካቾቻችን ለኢቲቪ 57 የያዝናቸው ስፖርት ዜናዎች ይህን ይመስሉ ነበር። በሰላም አምሹ።